ኤል የምትመካበትና ለክፉ ቀኔ ይሆናል የምትለው ድሮን ሄርሞስ 900 በመባል የሚታወቅ ሲሆን ይህ ሰው አልባ አውሮፕላን ወይም ድሮን ተመቶ እንደወደቀባት እስራኤል በጠዋቱ አመነች። ደኛው ምስራቅ አሁንም ያለባራው በእስራኤልና በኢራን መካከል ያለው ጦርነት ተጋግሏል። ኢራን ቴልአቪቭን በሚሳኤል ደበደበች። ኔታንያሁ ኢራን ለመበቀልም ዛቱ። በዚህ ምን ይፈጠር ይሆን የሚለውንም ከዚያም ከዚህ መረጃ ይዘን ቀርባለን። አርባ ወለል ፎቅ ያህል የሚረዝመው የአለማችን ትልቁ ኤክስ ሮኬት በሙከራ እያለ ፈነዳ። ናይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክሸር ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ እስራኤል ለክፉ ቀኔ ብላ የምትመካበትና እጅግ በጣም በቴክኖሎጂ የረቀቀ ሄርሞስ ዘጠኝ መቶ የሚባለው ሰው አልባ አውሮፕላን ድሮን ተመትቶ እንደወደቀባት ሳይረፍድባት በጠዋቱ እስራኤል አመነች። ሄርሞስ ዘጠኝ መቶ የሚባለው ሰው አልባ አውሮፕላን ተመትቶ እንደወደቀባት እስራኤል ማረጋገጫ ከውዱ ሰጥታለች። በአየር ድብደባና በሚሳኤል በሚሳይል ጥቃት እየተባባሰ የመጣው የእስራኤልና የኢራን ግጭት በዛሬው እለትም እንደቀጠለ ነው። ይህን ተከትሎ ዛሬ ንጋት ላይ የኢራን ከተሞች ለማጥቃት የተላከ የእስራኤል ሄርሞስ 900 የተሰኘው ድሮ በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮዎች በኢራን ቴሌቪዥን ታይተዋል። ይህም ተከትሎ የእስራኤል መከላከያ ኃይል ድሮኑ በግዳጅ ላይ እያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል በሚል ስጋት እንደሌላት በመግለጿ ሲጂቲኤን ዘግቧል። መረጃዎች እንደሚያሳዩ ከሆነ የአንዱ ሄርሞስ ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ይሆናል። በእስራኤል ኤልባት ሲስተምስ የተሰራው ይህ ድሮን ለወታደራ አገልግሎት የተሰራ እጅግ የተራቀቀ መሳሪያ የተገጠሙለት ነው ተብሏል። በተጨማሪም ይህ ሰው አልባ አውሮፕላን ለሰላሳ ሰዓታት ሰዓታት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉት፣ እንዲሁም እስከ 300 ኪሎግራም የሚመዝን አውዳሚ ቦምብና ሚሳኤል መሸከም የሚችል ነው። በይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደሆን የዘርፉ ተንታኞች ገልጸዋል። በመካከለኛው ምስራቅ የቀጠለው ጦርነት ኢራን ቴላቪቭን በሚሳይል ደበደበ። ኔታንያሁ ኢራን ለመበቀል ዛቱ። ኢራን ዛሬ ጠዋት ቴላቪቭን በሚሳይል ስትደበድብ ኔታንያሁ ደግሞ ኢራን ዋጋ ተከፍላለች ሲሉ ዛቻ ሰጥተዋል። የኢራን የመንግስት የዜና አገልግሎት ሲአርኤን እንደዘገበው ከሆነ ዛሬ ጠዋት በእስራኤል ሄርዛቤል ሶሮቃ ሆስፒታል አቅራቢያ የሚገኘው የእስራኤል ጦር ማዘዣና የመረጃ ዋና መስሪያ ቤት ያነጣጠረ ጥቃት ደርሷል። የእስራኤል ጦር ዋና አዛዥ ጄኔራል አብዱራሂም ሙሳይቭ ለዜና አገልግሎት እንደገለጹ ከሆነ እስራኤል ማጥቃት የሆነ ማንኛውም ኢላማ መምታትን ቀጥላለን፣ ምንም ገደብ አይኖረንም ብለዋል። እርምጃ የተወሰደባትም ከእስራኤል የደህንነትና የስለላ ማስተባበያ ማዕከል አንዱ መሆን ገልጸው እየተካሄደ ያለው ወታደራዊ እንቅስቃሴ በመብራት ረገድ ቁልፍ ሚና እንዳለው ይታመናል ብለዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በሰጡት ጋዜጣዊ መግለጫ በማዕከላዊ እስራኤል ሲቪሎች ላይ ያነጣጠረና በሄርዛቤዝ የሚገኘው ሶሮቃ ሆስፒታል ላይ የሚሳኤል ጥቃት ማድረሷን ተናግረዋል። አሁ የኢራን ጥቃት የኢራን አገዛዝ ከባድ የወንጀል ባህሪ የሚያደርግ ነው ብለውታል። ለዚህም ጥቃት ኢራን ዋጋ ተከፍላለች ሲሉም ዝተዋል። ከዚሁም ጋር ተያይዞ ኢራን ባስወነጨፈቻቸው ሚሳይሎች በእስራኤል ትልቁ የሚባልለት አንዱ ሆስፒታል ተመታ። ኢራን ባስወነጨፈቻቸው ሚሳይል በደቡብ እስራኤል ባርሼባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉለት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። እስራኤል በምላሹ አገልግሎት የማይሰጠው በኢራን የኒውክሌር ማብላያ እንዲሁም የናታዝ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟ ተገልጿል። ኢራን የሚሳይል ጥቃቷን ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ማነጻጸሯን ገልጻለች። ኢራን ባስወነጨፈቻቸው ሚሳኤሎች በደቡብ እስራኤል ባርሻባ ከተማ የሚገኘውና ና በእስራኤል ትልቁ የሚባልለት አንዱ ሶሮካ ሆስፒታል መመታቱን ለእስራኤል አስታውቃለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና በኢራን ግጭት በአስቸኳይ ስብሰባ ሊያካሄድ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን መጨረሻ ውሳኔ ላይ ያለመድረሳቸው ተዘግቧል። የአሜሪካ የጦር ጀቶች ጨምሮ የጦር መሳሪያዎች ወደ መካከለኛው ምስራቅ እየተንቀሳቀሱ ነው። ጉዳይ ፑቲን በካሚኒ ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ መወያየት አልፈልግም ብለዋል። የኢራኑ ጠቅላይ መሪ አያቶላ ሊ ካሚኒ ኢራንያውን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ተናግረዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስካሁን እሁድ ምሽት ድረስ 24 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። ትራምፕ ኢራንን ጥቃት መፈጸሟን በተመለከተ ላደርግ ወይም ላላደርግ እችላለሁ ብለዋል። ፎርድ ካሏት ሁለት ወሳኝ የኒኩለር ማብላያ ጣቢያዎች መካከል አንዱ ሲሆን እስራኤል መከላከያ ኃይልም የአየር ጥቃት ቢያደርስበትም ጉዳት ሊደርስበትም አልቻለም። የባለ አርባ ወለል ፎቅ ያህል የሚረዝመው የዓለማችን ትልቁ የስፔስ ኤክስ ሮኬት ሙከራ ላይ ያለ ፈነዳ። የታዋቂው የዓለም ቢሊዮነር የኤለን መስክ ንብረት በሆነው ስፔስ ኤክስ ወደ ጠፈር ሊመጥቅ በተዘጋጀበት የዓለማችን ትልቁ ሮኬት በሙከራ ላይ ያለ መፈንዳቱ ታውቋል። ትናንት ምሽት በደቡብ ቴክሳስ በሚገኘው የሮኬት ጣቢያ ላይ ሊመጥቅ ሲል በመሬት ላይ ያለ ፍንዳታ ያጋጠመው ስታርሺፕ 36 ሮኬት በዓለማችን እስከዛሬ ከተገነቡት ሁሉ ግዙፉ መሆኑን ስካይ ኒውስ ንጉስ ዘግቧል። በአጠቃላይ ቁመቱ የባለ 40 ወለል ፎቅ ያህል ወደ 120 ሜትር እንደሚረዝም ነው የተነገረው። ዝግጅቱ በርካታ ወራትን የፈጀና 90 ሚሊዮን ዶላር ወጪ የተደረገበት ስታርሺፕ 36 ትናንት በሙከራ ላይ እያለ በፈነዳበት ወቅት በሰው ሕይወት ላይ ያጋጠመ ምንም አይነት ጉዳት እንደሌለም ተገልጿል። ዛሬ በፈጸመቻቸው የሚሳኤል ጥቃት 89 እስራኤላውያን መጎዳታቸው ተነገረ። ኢራን በዛሬ ዕለት በፈጸመቻቸው የሚሳኤል ጥቃት የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል ድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታውቀዋል። በተጨማሪም በቴልአቪቭና በደቡብ የሀገሪቱ ክፍል የተወነጨፈ ሮኬቶች የሶስት ሰው ከባድ ጉዳት ማድረሱን እንዲሁም ሁለቶቹ ደግሞ በመካከለኛ ሁኔታ ናቸው ተብሏል። አብዛኛዎቹ የተጎዱ በፍንዳታዎች እንዲሁም በስብር ባሪና በፍንጣሪዎች መሆኑን የሕክምና ባለሙያዎች ይናገራሉ ሉ በእስራኤል ደቡባዊ ክፍል ቬርቫቭ በተሰኘ ከተማ የሚገኘው ሆስፒታልም በኢራን ሚሳይል ጥቃት ተመቷል። ኢራን የሚሳይል ጥቃቱ ኢላማ በሆስፒታል አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን አስታውቋል። ኢራን ዛሬ በፈጸመቻቸው ጥቃቶችም ብዙ መጎዳታቸውን ያመለክታሉ። እነዚህ ፈታይ ቀናቶ እያለፍናቸው ነው ሲሉ የኢራኑ ፕሬዝዳንት ተናግረዋል። እስራኤል ጥቃት የተከፈተችበት የኢራን ፕሬዝዳንት በአምላክ ቸርነት በመተሳሰብና በበጋራ በመቆም እነዚህ ፈታይ ቀናት እናልፋቸዋለን ሲሉም ተናግረዋል። የሀገሪቱ ፕሬዝዳንት መሱር ፔጂካን እያንዳንዱ የመንግስት አካል ኢራን እንዳገለግል መመሪያ በመስጠታቸውን ለህዝብ በማህበራዊ ትስስር ገጻቸው ላይ ባስተላለፉ መልእክት አስፍረዋል። ሁሉም ሚኒስተር መስሪያ ቤትና የመንግስት ተቋማት ኢራን በሙሉ አቅማቸውንና ገንዘባቸውን እንዲያገለግሉ ተልእኮ ተሰጥቷቸዋል። ይህን ያናንተ ትዕግስትና ድጋፍ አይከናወንም ብለዋል። እነዚህ ፈታይ ቀናት በኢራን ከፍተኛ ዋጋ ስለሚያስከፍለን ከወዱ ጥንቃቄ እናደርግ ብለዋል። ኢራን በኒውክለር ማብረጸጊያ ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፍ አቶሚክ ኢነርጂ ኤጀንሲ አቀረበች ኢራን በእስራኤል በኒውክሌር ማበልጸጊያዎች ላይ እየፈጸመች ያለውን ጥቃት በተመለከተ ለዓለም አቀፋዊ የአቶሚክ ኢነርጂ ኤጀንሲ አይ ኢ ኤ ቅሬታ አቅርባለች። እስራኤል በኒውክሌር ማዕከላል ላይ የሚፈጸመ ጥቃት የሚከለክል ዓለም አቀፋዊ ህጎች በመጣስ መልኩ ጥቃቶች መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ክስ አቅርባለች። በዛሬው እለት እስራኤል አገልግሎት የማይሰጠው በአራክ የኒውክሌር ማብላያ እንዲሁም የናታዝ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟን ገልጻለች። ኤጀንሲው በአራክ የኒውክሌር ይዞታ ላይ በደረሰው ጥቃት በሰው ላይ የደረሰ ጉዳትም እንደሌለ አብራርተዋል። በዚህም ጉዳይ ጦርም በኢራን የኒውክሌር ማብላሊያ ይዞታዎች ላይ ጥቃት መፈጸማቸውን አስታውቀዋል። እነዚህ መካከል አራክ የኒውክሌር ማብረሪያና ናታዝ የኑራኔ ማብለጸጊያ ጣቢያዎች ይገኙበታል። የዓለም አቀፋዊ አቶሚክ ኢነርጂ ኤጀንሲ ቅሬታም በዚህም ጉዳይ አቅርቧል። ዶናልድ ትራምፕ ከእስራኤል ጋር የተሰለፈው ኢራን የማጥቃት እቅዶች ቢያጸድቁ መጨረሻ ውሳኔ ያለመድረሱን ቢቢሲው መረጃ ያገልጻሉ።